ታወቀ። ውሃ ሁሉንም ነገር አፈረጠችው። ውሃ ለናታንና ለዳጣ ወርቁን የሰረቀችው እኮ ኤቢጊ ናት እንጂ ማንም አይደለም። እኪሷ ውስጥ እንዳደረገችው አውቅ ያለሁ እና ይህ የማዬ አይደለም ወይ ብዬ አንዱን ሀብል ልመዘው ስል፣ እሷ ግን በጥፊ መታችኝ ለአባት የስል ነው እንጂ እኔ ራሱ በጥፊ እልሳት ነበር ብላለች። ናታን ደነገጠ። ዳጣ ብድግ አለችና እባክህ ናታን፣ የውሃ ወሬ አምነህ ብቻ እሷ ሰርቃዋለች እንዳትለኝ። አይ ይኸውልሽ፣ ውሃ የዋህና ምስኪን ልትሆን ትችላለች፣ ነገር ግን እኔ እዚህ ቤት በጣም ብዙ አመቴ እናም አንድ ቀንም ቢሆን እንደዚህ አይነት የተሳሳተ ወሬ አውርታ አታውቅም። የምታወራው ሁሌም ያየችውንና የሰማችውን ነው። ስለዚህ በፍጹም አልዋሸችም። እናም እጅጉን ደስ ይላል። አንቺ ነፃነሽ ማለት ነው ብላ ብሎ ሲላት፣ አይናታ እኔ እኮ ድሮም የምሰርቀው ብቻ ተው፣ በጣም ብዙ ነገር አለ። ነገር ግን እኔ የጎዳና ልጅ ነኝ። እናም አዎ ድሮ በእርግጥ ለራሳችን ከጆዳፍ እናደርግ ነበር። ብሩክንና ሞገስን ካገኘው በኋላ ግን በፍጹም አንድም ቀን እንደዚህ አይነት ነገር ነክቻ አላውቅም። አይደለም አሁን ከምግብ ምግብ ከውሃ ውሃ ከመጠጥ መጠጥ አማርጬ የምጠጣበትና የምበላበት አግኝቼ። እኔም የምልሽ ዳጣ ግን ለምንድን ነው ሙሉ ታሪክሽን የማታወይ? ማለቴ የእውነት አባዬ ከመንገድ ላይ አግኝቶ ነው ያነሳሽ? አዎ አይ መናገር ካልፈለግሽ ችግር የለውም። ግን አይመስለኝም። አይ ናታ፣ እሱን እንግዲህ ቀስ በቀስ ላወራህ እችላለሁ፣ አሊያ ደግሞ ላላወራህም እችላለሁ። ሰላምዬ ሰላምዬ ዳጣን ባቀፈቻት ቁጥር እና የዳጣ ልብ በተሰበረ ቁጥር እሷም አብራ እየተሰበረች ነው ያለችው እና አንቺ በጣም የዋህና ሚስኪ ልጅ ነሽ። ስለዚህ ወርቁን እንደማትሰርቂው ድብና ዝጌ ነው የማውቀው። ነገር ግን ናታንን ኤቢኪ ስለምትወደው ምናልባት እሷ ልታደርገው ትችላለች ብላ አለቻት። እውነትሽን ነው ሰላምዬ፣ ግን ለምንድን ናታንን ነፍሷ እስከሚወጣ ተወደዋለች? ነገር ግን ደግሞ ናታን አይወዳትም እንዴ? ታዲያ ናታን ካልወዳት በግድ ፍቅር ሁነኝ ነው እንዴ? አንቺ ግን ዝህ ስንት አመትሽ? ብላ ስጠይቃት በጣም ብዙ አመት ሆኖኛል። እና ታዲያ የራስሽን ሕይወት ለመመስረት አልፈለግሽም እንዴ ብላለቻት። አይ እውነት ለመናገር የሆነ ሰዓት ፈልጌ ነበር። አሁን ላይ ግን የምቆይበት በጣም ጥሩ ምክንያት ስላለኝ ከዚህ ቤት መውጣት አልችልም ብላ አለች። የውሃ እናት የውሃ እናት በጣም ደነገጠች፣ እንዲሁም በጣም አበደች ጨለለች። በፍጹም ይች ሌባና ቀጣፊ አጭበርባሪ እቤቴ እንድትቀመጥ አልፈልግም ስቀጥል ይቺ የዋሃኑና ሚስኪኗን ዋሃዬን ታበላሽብኛለች ብላ ስትል እባክሽ ተረጋጌ እኔ ውድ ሚስት እኔ አሁን አታድዬሽና አጭበርብሬሽ አውቃለሁን የእውነቴ ነው ምልሽ ዳጣ ሌባና ቀጣፊ ከሆነች እኔ ራሴ አንቄ ነው ለፖሊስ የምሰጥልሽ ስለዚህ እዛ ድረስ ግን ብትረጋጊ ይሻልሻል እያለለመናት ለአንተ ስልሽ ነገር ግን ልጆችን ባትረሳ ጥሩ ነው ብላ አለች ችግር የለውም እኔ በፍጹም ልጆችን አረሳም። እናም የተደረገብኝንም ያደረጉልኝንም የምረሳ ሰው አይደለሁም። ቆይ ባልሽን ረሳሽው ማለት ነው? እንዴት እንደዛ ልረሳ እችላለሁ? ባሌ፣ ነገር ግን በፍጹም ይችል ልጅ አልወደድኳትም። ችግር የለውም እና ደግሞ እኮ የጎዳና ልጅ አንጥቶ ማሳደግ ለእኛም ጽድቅ ነው አይደለም? እና አንድ አስር ቀን ልትታግሺኝ ትችያለሽ ብሎ አላት የዳጣ አባት። ጌዳ ጣባት ቀጥታ ይዟት ሄደና ምኝታ ክፍሉ አሁን ቀጥተኛ መንገድ ነው የምጠየቀሽ የእውነት የዛን የስንት ሚሊየን ብር ወርቅ ሰርቀሻል እንዴ ምን እኔ በፍጹም ጭራሽ እኔ እዚህ ምኝታ ክፍል ገብቻ አላውቅም ነገር ግን ምኝታ በጣም ያምራል እኔ እዚህ ነው እንዴት ተወለርኩት ዳጣ አሁን በማይቀለደው ትቀልጃለሽ ሰላም ሰላም ውድና የተከበራችሁ የህያቤ ኢትዮ ቤተሰቦቼ እንዴት ናችሁልኝ ሁሉ ሰላም ሁሉ መልካም እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪው አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። እናም አባቷ ሲጠይቃት ኤውልካ አባዬ የእውነት ስታየኝ ምናልባት ቀጣፊና ሌባ አጭበርባሪ እንዲሁም ደግሞ ዘራፊ ሊሆን እችላለሁ። ነገር ግን እኔ ከምንም በላይ እህቶችና እናንተ ወርቆቼ ናችሁ። ለእኔ ይህንን ነገር ማድረግ ብፈልግ ገና የመጣው ቀን ነበር። ብዙ ነገር ዘርፌ መውጣት የምፈልገው እናንተን ካገኘው በኋላ እቃ ምን ይሰራልኛል? እቃ ኮ ተራ ነገር ነው። እረ ተው አባዬ ተው። እንደማታውቀኛ ትሆን በእርግጥ አባቴ እንድትይኝ አልፈልግም፣ ብለኸኛል። ነገር ግን እኔ አባዬ ስልህ የምሰማኝ ስሜት የሌለ ነው። እሺ የእኔ ልጅ እንደዛ ከሆነ ታዲያ ምን ይበል። ማለቴ፣ በእርግጥ እኮ እናትሽም ትክክል ናት። አባዬ፣ የኔ ልጅ አልከኝ። ውይ ዳጣ ደግሞ ሁሉንም ነገር ለምንድን ነው የምትከታተዩ? በቃ ነገርኩሽ አይደለም እንዴ? በቃ ይሄ ራሱ ለእኔ ይበቃኛል። ግን እኮ እናትሽ ትክክል ናት። ማለቴ እስከ ዛሬ ጠፍቶ የማያውቀውን አሁን ሲቀፋ ምን ልትል ትችላለች? ልክ ነህ እኮ እኔ እኮ በፍጹም ተሳስታለች፣ ወይም ደግሞ በፍጹም ዝም ብላ እየወነጀለች ነው አላልኩም፣ ነገር ግን ሐቁ እስከሚወጣ ድረስ ለፈጣሪ ብትሰጠው ባይ ነኝ። ምን አባዬ እንደዛ አይሻልም እንዴ? እኔ ታዲያ ባላደረግኩትና ባልሆነው ነገር እንዴት እንደዚህ ልወቀስ ይችላለሁ? ብላ ዳጣ በጣም ከፋት። ከዛን ሰላምዬ ወይም ደግሞ የቤት አገልጋዩዋ ኮሜድ ነው ላይ ቁጭ ብላ እያለ እኔ የምልሽ ዳጣ ምን ሆነች ነው እኔ አላውቅም ሰላም እዚህ ቤት ምን እየተፈጠረ እንደሆነ በፍጹም ላውቅ አልችልም በባለፈው የናታንን መጽሐፍ ቅደጅነት ትፈምሻለች ብላኝ ቀደርኩኝ ነገር ግን ነገር ግን እሷ አሳልፋ ሰጠችኝ ማለቴ ምንም በማላውቀውና ምንም ባልተገነዘብኩት ስላልተማርኩኝ ብቻ፣ እሷ ግን አውቄ እንደቀደድኩት አርጋ ተናገረች። ናታን ግን በጣም ጎበዝ እና ሰውን የሚረዳ ሰው ስለሆነ ተረዳኝ። እናስ እናስ ደግሞ ዛሬ ብላ ብላ ወርቅ ሰርቋል ሰርቀሻል ብላ ትበለኝ እንዴ! እዚህ ቤት ግን ሁሉም አብደዋል። የእውነቴ ነው ምልሽ ከውሃ ውጭ ሁሉም አብደዋል። እና ናታን ናታን ናታን ቁጭ ብሎ መጽሐፍ እያነበበ ያለ ውሃ መጣችና፣ እንዴት ነህ ብላ ስትለው፣ ደህና ነኝ። አንቺ ሕፃን ሰላም ነሽ? ቆይ እኔ ሕፃን ነኝ እንዴ? ቆይ አንተ ሰውዬ ግን መጽሐፍ ማንበብ በፍጹም አይደግምህም። መጽሐፍ እኮ እውቀትን ይገነባል። በቃ ምግብ፣ ውሃ፣ ምናምን በዩ ልክ አንቺ እንደምትወጁ ኬክ ሁሉ እኔም መጽሐፍ እወዳለሁ። እውነትን እውነትህን ነው? አዎ እኔ አሁን እንድታጫውተኝ እፈልጋለሁ፣ ምክንያቱም ዳጣ ደብሯታል። ለምንድን እንድ አላውቅም። በወርቁ ምክንያት ይሆን ይችላል። ግን ወርቅ ምን ያደርጋል? ማለት ተሽጦ ከዛ። አንች ነገር እንደ ውሃ ከነ ከነ ስምሽም ውሃ ኮነሽ። ያንቺስ ይገርማል፣ ይገርማል። ይልቁንስ አንድ ነገር ልበልሽ። እሺ ምንድነው? በለኛ ዳጣና ሳምንያትና እኔ ኬክ ልጋብዛችሁ ምን አው እሷ ስለደበራት በደንብ አድርጌ እንዳዝናናችሁ አንቺ ለምኛት። እኔም በፍጹም እሽ አትለኝም። የእውነትህን ነው? አዎ። ከዛ ዳጣን ስታናግራት እባክሽ ለእኔ ስትይ ዛሬ በጣም ስለደበረኝ ኬክ መብላት ፈልጊያለሁ እና ኬክ ደግሞ በጣም ነው የምወደው ብላ ስትል፣ እሺ ዘንጬ ልውጣ ብላ ዘንጣ ለመውጣት ተዘጋጃጀች። ኬክ ቤቱ ከሄዱ በኋላ ሁሉም ማዘው እየበሉ ባሉበት ሰዓት ግን ለምንድን ነው ማለቴ ምንም በማስመልከት ነው ኬክ ዛሬ እኔን እና ውሃ ልትጋብዘን የነበረው አለችው ዳጣ ከዛ አረ ምንም ዳጣ በቃ እንዲሁ ነው እንግዲህ ያው ውሃ ኬክ ስለምትወድ ለዛ ብዬ ነው እንደዛ ከሆነ ጥሩ ነገር ግን ምኔ በጣም የደበረች ትመስልያለሽ አዎ አሁ ደብሮኛል ናታን ምንም በማይሆንና በማያደርግ ነገር እኔ ባልነካሁት ነገር ተነካሽ ተባልኩኝ። ምን? አዎ፣ ምን ታደርገዋለሁ። አንዳንዴ የጣፈንታ ነገር ይሄ ነው። ግን እኮ እኔ ምንም ነገር አላደረግኩም ብላ ስትል፣ አውቃለሁ ግን እኔ በሰዓቱ ምንም ነገር ላደርግልሽ አልቻልኩም? እንዴ ናታን አንተ ካመንከኝ በቄ ነው። ቢያንስ አንድ ሰው እንኳን የሚያምነኝ ከተገኘ ጥሩ ነው። ውሃ ብድጋለችና እኔ እኮ አውቃለሁ ምኑን ኬክ ከደገምከኝ ልነግርህ እችላለሁ። ተናገረ አንቺ ህፃን ምንድን ነው ኤቢጊ፣ እኮ እውነት ለመናገር የማየን ወርቅ እሷ ናት ኪሷ ውስጥ ያደረገችው። ምን ሊያደርግላት እሱንማ፣ እኔ ምን አውቃለሁ። ግን አንዱ ተንጠልጥሎ ባለበት ሰዓት ይሄ የማነው ብዬ ስላት እሷ ራሷ ብድግ አለችና በጥፊ መታችኝ። እኔ ልመታ ስል እማዬ፣ ከዛም አልፎ ደግሞ አባዬን ፈራሁኝ። በቃ ይሄን የተፈጠረው ነገር ከዛ ዳጣ እባክህ ናታ ብቻ ምናሃት እንዳይሆን እሷኮ ገና ህፃን ልጅ ናት። ና ህጻን ልጅ እኮ ናት እና እያመንካት ባልሆነ። እንዴ ለምን እንደውም አላምናት ማላምናት እንደብን አድርጌ ነው የማምናት። ስለዚህ እባክሽን ምንም ቢሆን ምንም ልትረጋጊ ይገባል። አያያይ በፍጹም የእውነት እሷ ከሆነች እኔ ራሴ ገላታለሁ አለሁ። እንደዛማ አይሆንም። ናቱ በጣም አስተዋይና ብልጥ ልጅ ስለሆነ ጋሸን እክፍል አስጠራው! እንዴ፣ እኔ ልጅ ምን ሆነህ ነው? ዛሬ የደበረህ ነገር አለ? ማና ያስቀየመህ? እኔ እኮ የአባት ሀደራ አለብኝ ብሎ ሲል፣ ኧረ እንደዛ ለማለት ፈልጌ አይደለም። እና ታዲያ እንዴት ነው? አንድ ነገር ልነግርህ ነው። እውነት ለመናገር ስለ ወርቁ ጉዳይ ነው። ውሃ ምንም የዋህና ሚስኪሊ ብትሆን፣ ምንም እንደማትደብቅና እንደማትዋሽ ታውቃለህ? አዎ በደንብ ድብ እናድርጌ ነዋ። እና ታላቋ ልጅ ናት እንደዚህ ያደረገችው ይመስለኛል። ምን ቆይ ግን ለምን እጠቀማለሁ ብላ፣ ያው እውነት ለመናገር ሰውን ለመጉዳት አይመስለኝም። ነገር ግን ዳጣን አትወዳትም፣ ከዚህም ቤት እንድትሄድ ትፈልጋለች። በዛ ምክንያት ይመስለኛል። ምናልባት እናትና አባቴን ይቀምኛል ማለት ተቃውሞ እንዳላት። ምን እንዴት ይሄን ነገር ታውቃለሁ? እንግዲህ ቅናት ነው ብዬ ነው እንደዚህ የሚያደርጋት ። ስለዚህ እኔም አልተረዳኋት። እኔ አልወዳት አላፈቅራት፣ ነገር ግን እሷ ልክ እንደምትወደኝና እንደምታፈቅረኝ አክት ታደርጋለች። ራሷን ብታዳምጥ ጥሩ ነው። አባዬ እባክህ ምከራት ብሎ ሲለው፣ እኔ እንደታድርጌ ምከራት ልጅም፣ ምክንያቱም የሰው ሊ መከራ ካልመከረው በስተቀር ተመክሮ ይመለሳል ብለህ ነው? አዎና፣ እኔ ግን እንደዛ ነው የማስበው። ስለዚህ ብትመክራት ይሻላል። አንተ ካልከኝ እሺ፣ ምናልባት እንደዛ ላደርገኝ እችላለሁኝ ብሎ አለ። ዳታ ዳጣ ቁጭ ባለችበት ሰዓት እንደ ብደፍሬ ነው ስልክ አንስተሽ እንደዚህ ዘና የምትዩ? ብላ ኤቢጌ ቆመች። ትሰሚኛለሽ፣ አንቺ አርፈሽ ብትቀመጭ ይሻልሻል። ግን እኮ እኔ ታላቀሽ ነኝ። አያያይ፣ እኔ ታላቀሽ ልሁን ታናሽሽ፣ የሆነ ነገር እንግዲህ እስከሚፈርጥና ትንሽ ቀን ጠብቂኝ። ያን ጊዜ ሁሉንም ነገር ይፋ አድርገዋለሁ እዛ ድረስ ግን ስነ ስርዓት ሽን ይዘሽ ብጠብቄ ይሻልሻል። በዛ ላይ ናታንን የምትወጁውና የምታፈቅሪው ከሆነ ከኔጋ ጦርነት ሽን ትተሽ የራስሽን ነገር ብታደርግ ይሻልሻል። ራሱ ላይ ትኩረት አድርጌ ምን ማለት ነው፣ ነገርኩሽ። በሰው ከመቅናትና በእኔ ከመቅናት ራስሽ ቁንጅናሽንም ሆነ ንጹሕ ማንነትሽን ይዘሽ ብትጠቀጥ ይሻልሻል። የእኔ ግን ልቤ ንጹሕ ነው። ምናልባት ልብሴ ሊቆሽሽ እና የድሩዬ ልብስ ሊሆን ይችላል ግን እኔ ንጹህ ስለሆንኩኝ ሁሌም አሸናፊ ነኝ ብላ አለች። በዛን እደት የዳጣን ሱሪ ያመጣችና ሰራተኛዋ ፊት ፊጥ አደረገችው። ቆይ ለምንድን ነው እንደዚህ የምታደርጊው? ይህ ብዬ ምን አገባሽ ሲጀመር እንዴት የዝችን በሽታ ይኖርባት አይኖርባት ሳናውቅ ከኔ ልብስ ጋር ታደባልቂያለሽ እንዴ ለአጥባው አይደል እንዴ የሰበሰብኩት በፍጹም ብላ በእርግጫ ረገጠቻት። ወይ ጉድ! ይህቺ ሴትዮማ እውነትም አብዳለች በቃ ይሄ ናታን የሚባል ወይ እሺ ወይም ቢ እስካላላት ድረስ ቁርጧን እስካላወስቃት ድረስ ማበዷ ነው ብላ አለች። ፋዘር በጣም ነክተዋል። እናም እያንዳንዱ ነገር መረጃ እየሰበሰበ ይገኛል። የውሃ እናት ልቧ ከመሰበሯ የተነሳ የእውነት ይች ልጅ ግን ማናት እያለች ጥያቄ ፈጥሮባታል። ዳጣ ጀግኔት ልኳን አሳይ